ጤና ይስጥልኝ እንደምን አመሻችሁ። የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ 57 ዜናዎችን ይዘን ቀርበናል። የዜናዎቹን አበይት ርዕሶች አስቀድማለሁ። የታላቁ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያውያን በታላላቅ ሀገራዊ ጉዳዮች በጋራ መቆም እንዳለባቸው ማሳያ መሆኑ ተገለጸ። ትውልዱ የጥንት አባቶች ደምና አጥንት ለከፈሉበት መስዋዕትነት የምትመጥን ሀያልና የምትፈራ ሀገር የመፍጠር ኃላፊነት እንዳለበት ተጠቆመ። በኒውዮርክ ከተማ ከንቲባ ምርጫ ወጣቱ የዲሞክራቲክ እጩ ዞህራን ማምዳኒ አሸነፈ። ከኤቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። የታላቁ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያውያን በታላላቅ ሀገራዊ ጉዳዮች በጋራ መቆም እንዳለባቸው ማሳያ መሆኑ ተገለጸ። ግድቡ ኢትዮጵያውያን በቁጭት በጋራ ያስቀመጡት አሻራ መሆኑ ስለመሆኑም ነው የተገለጸው። በዚህ ጉዳይ ላይ ባልደረባችን ወንድሰን አፈወርቅ ዝርዝር አዘጋጅቷል። የአባይ ወንዝ ለዘመናት ለባዳ ሲሳይ ሲሆን ኢትዮጵያውያኑ ከመተከዝ እና ከመቆጨት የዘለለ አንዳሽ ማድረግ ሳይችሉ ዘመናትን አስቆጥሯል። ለልማት ሊያውሉት ዳቦ ሊሆናቸው የሚችለው አባይ ያገኘውን ጠራርጎ እየወሰደ ቁልቁል ሲፈስ እጃቸውን ለምጽዋት ዘርግተው ዓመታቱን አልፈዋል። ይህ አንድም ከታሪካዊ ጠላቶቻቸው ሴራ፣ በሌላ በኩል ደግሞ በአንድነት ካለመቆማቸው ይመነጫል። ይህም የእግር እሳት ሆኖባቸው ለዓመታት በቁጭት ተብሰልስሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት እንደተናገሩትም ኢትዮጵያን ከችግር ከልመና ይወጡ ዘንድ በጋራ በአንድነት መቆም ግድ ይላቸዋል በመሰረቱ ኢትዮጵያውያን ወስነን ጉልበታችንን እውቀታችንን ገንዘባችንን ደምረን በጠነከረ ማንነት ካልሰራን በስተቀረ ማንም ምንም ቢረዳ ማንም ምንም ቢያበድር ኢትዮጵያ አትለወጥም ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያኑ አንድ በመሆን የዘመናት ቁጭታቸውን የመለሱበት ፕሮጀክታቸው ነው። በአባይ ወንዝ ላይ ኢትዮጵያውያን የበይ ተመልካች የሆኑበትን ታሪክ ይቀይሩ ዘንድ በቁጭት በጋራ ያቆሙት ድንቅ ሀውልቶኑም በብዙዎች ይወደሳል። ታላቁ ህዳሴ ግድብ ውጣውረዶችን አልፎ ሲመረቅ በመሪዎች እንዲሁም በዜጎች ፊት የታየው ገጽታም የቁጭትና ከብዙ ትግል በኋላ የተገኘ ድል አድራጊነት ስሜቶችን አጣምሮ የያዘ ነው። ምቱ ከተተኮሰ ጀምሮ

እዚህ ጋር ግን የግድቡን የግንባታ ሂደት መለስ ብሎ መመልከት ያስፈልጋል። በአባይ ወንዝ ላይ ፍትሐዊ ተጠቃሚነታቸውን ለማረጋገጥ የዘመናት ቁጭታቸውን ለመመለስ የተነሱት ኢትዮጵያውያን ብዙ ፈተና ገጥሟቸዋል። ይህም በአባይ ወንዝ ላይ ግድብ የመገንባት አቁሙም መብትም የላቸውም ከሚሉ ታሪካዊ ጠላቶቻቸው ይመነጫል። ኢትዮጵያውያኑ የፋይናንስ አቅርቦትን ከሀገራት እንዲሁም ከዓለም አቀፍ ተቋማት እንዳያገኙ በእነዚህ ታሪካዊ ጠላቶች በሮች ተከርችመውባቸዋል። ይህ ግን ኢትዮጵያውያኑን ግድቡን ከመገንባት አላስቆማቸውም። ይልቁንስ በአንድነት መቆምን ለክብር መጋደልን መረጡም። በአራቱም ማዕዘናት ያሉ ኢትዮጵያውያን አቅማቸው የፈቀደውን ያህል ገንዘብ ለህዳሴው ግድብ ግንባታ ያለስስት አበረከቱም። ብዙ ውልቶችን ሰርተናል። የልዩነት የሰፈር፣ የመንደር፣ የእኔ ብቻ ምለው፣ የአንተ ብቻ የምትለው ሊኖር ይችላል። ይሄኛው ግን የጋራችን ሲመረቅ ኢትዮጵያውያኖች በሁሉም ቦታ ሰፈር ወጥተው ደስታቸውን ገልጸዋል፣ ሀሴት አድርገዋል። በአንድነት ያዘመረን ያዘመን ያሰባሰበን በዘመናዊት ኢትዮጵያ ውስጥ የተከሰተ ትልቅ ክስተት ያለ ልዩነት የተሳተፍንበት በዚያ ከባድ ሙቀት ውስጥ በርካቶች ታላቁን ግድብ በእጆቻቸው ሲገነቡ ሌሎቹ ደግሞ ዲፕሎማሲያዊ ጫናዎች ሲበረቱ ደጀን ሆኑም። ኢትዮጵያውያኑ አንድ ሆነውም ታላቁን ገድል በድል ፈጸሙም። ለዘመናት በአባይ ወንዝ ጉዳይ ሲቆጭ የቆየው የሀገሬው ሰው ቁጭቱን በተግባር ገልጦ ያሳካው የጋራ ውጤት በመሆኑም ልዩ ትርጉም ይሰጠዋል። ሁላችንም አሻራ ያረፈበት የሁላችንም አሻራ ገብቶ የሆነ የጋራ ማተማችን ነው ማለት ነው ሕዳሴ ግድብ። ስለዚህ በዚህም ምክንያት ኢትዮጵያውያን በጋራ የሰሩት የሁሉም ኢትዮጵያውያን የልብ ትርታ የሆነ ግድባችን ስለሆነ ትርጉሙ ለኛ ከፍ ያለ ነው። ጠቅላይ ሚኒስትሩ እንዳሉትም ከልመና የወጡ ዘንድ በአንድ መቆምን የመረጡት ኢትዮጵያውያን በጋራ ታላቁን ገድል በጉባ ተራሮች ፈጽሟል። ይህም የኢትዮጵያ የልመና ዘመን እንዲያበቃ፣ ሀገሪቱም እንደ ስሟ ከፍ የምትልበት ዘመን እንዲመጣ በርን ከፍቷል። ታላቁን ግድብ ገንብተው ያጠናቀቁት ኢትዮጵያውያኑ አሁን ሌሎች ሀገራዊ ጉዳዮች አሉባቸውም። በጉባ ተራሮች በኢትዮጵያውያኑ እውን የሆነው ታላቁ የዳሴ ግድብ ታዲያ ኢትዮጵያውያኑ ለቀጣይ ታላላቅ ፕሮጀክቶች በጋራ መቆምን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 በዘመናት መለዋወጥ ኢትዮጵያውያን ባልተቋረጠ የሀገር ፍቅርና ጀግንነት የራሳቸውን ታሪካዊ አሻራ ሲያሳርፉ ቆይቷል። የዛሬው ትውልድ ደግሞ ያለፉትን የታሪክ ስብራቶችና ቁስሎች መጋፈጥ፣ መጠገንና የማዳን ታላቅ ምዕራፍ ላይ ይገኛል። ትውልዱ የጥንት አባቶች ደምና ጥንት ለከፈሉበት ሀገር የምትመጥን ኃያልና የምትፈራ ሀገር የመፍጠር ኃላፊነት እንዳለበትም ይገለጻል። መሐመድ አልቃድር በዚህ ጉዳይ ላይ ስብስራለው በአክሱም ዘመን ከቆሙት ግዙፍ ሐውልቶች በዛግዌ ስርወ መንግስትም በድንጋይ ተፈልፍለው እስከተሰሩት አስደናቂ የላሊበላ አብያተ ክርስቲያናት ድረስ አድዋን በተራሮቹ ላይ በድል ያቆሙት እናም ታላቁ የህዳሴ ግድብን ኢትዮጵያውያን በወጀብ ሳይረበሹ የሀገራቸውን ታሪክ ባልተቋረጠ የሀገር ፍቅርና ጀግንነት የራሳቸውን አሻራ አሳርፈውባቸዋል። በየክፍለ ዘመናቱ ትውልዶች ሀገሪቱን ቅርጽ ሰጥተዋታል። የአክሱም ስልጣኔ ጥንታዊ የመንግስት ስራ ብልሃትነት የሚታ ይበት የነበረ ሲሆን ይህንን ታሪካዊ ሰንሰለት ደግሞ በዛግቤ ነገስታት ጥበብና ጥልቅ እምነት ውስጥ እናገኘዋለን። በየዘመኑ ሰፊ በሆነው የኢትዮጵያ የታሪክ መጋረጃ ውስጥ ጥንካሬና የሚቆጩ ድክመቶች ተፈራርቀዋል። አድዋ ላይ የኢትዮጵያውያን የታሪክ መሸጋገሪያ ምሰሶ ተተክሏል። ኢትዮጵያውያን አንድ ሲሆኑ ታሪካቸው ይህንን ይመስላል። ኢትዮጵያ ረጅም የመንግስት ታሪክ አላት። የህዝቡንና የሀገሪቱን አጠቃላይ ታሪክ ደግሞ ብንወስደው ወደኋላ ሺ ዓመታት ይሄዳል። በረጅም ታሪካችን ላይ ብዙ ነገሮችን በአንድነትና በህብረት በመቆም ማሳካት ችለናል። የኢትዮጵያ ስልጣኔ ከዓለም ስልጣኔ ቀደምት የሆነበት ከዛም ደግሞ በተለይ የላሊበላን አይነት ውቅር አብያተ ክርስቲያናትን የአክሱም ሐውልቶችን በጌጠኛ ድንጋዮች ወጥ ከሆኑ መስራት የተቻለው የጎንደር አብያተ መንግስታትን መስራት የተቻለው ጢያን ኮንሶን የመሰለ ትልቅ የአካባቢ ጥበቃና ህብረተሰብን ያሳተፈ የዘመናት የርከን ስራ ሁሉ የምን ውጤት ነው ቢባል የአንድነታችን ውጤት ነው። የአሁኑ ትውልድም በእነዚህ ታሪካዊ መሸጋገሪያ ነጥቦች ላይ ቆሞ ያለፉትን ዘመናት ታሪካዊ ስብራቶችና ቁስሎችን መጋፈጥ፣ እነሱንም የመጠገንና የማዳን ምዕራፍ ላይ ተገኝቷል። ከዚህ ካለንበት አሁናዊ ችግርና ሁኔታ ስብራት ሊያወጣን የሚችለው ብቸኛው መንገድ መደመር ነው። መገስገሻ መንገዳችን መደመር ነው። ለምንድነው መደመር ብቸኛ አማራጭ የሚሆነው? ሌሎች አማራጮች ለምን ሊታዩ አይችሉም? የገጠመን የህልውና አደጋ በዘላቂነት መሻገር የሚያስችለው ጉልበት፣ አቅም፣ ሀሳብ፣ ሀብት ሰብሰብ ያለ እንደሆነ ነው። ስብራቶቻችን ሰፊ ናቸው፣ የቆዩ ናቸው፣ ስር የሰደዱ ናቸው። በመደመር በመደጋገፍ፣ ከቅናት፣ ከሴራ መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀረ የምናልመውን ሁለንትና ብልጽግና እናመጣም። ሁሉም ለብልጽግና መትጋት ያለበት፣ ለለውጥ ለመሻሻል መትጋት ያለበት ለራሱ ብቻ ሳይሆን ለልጆቹም ጭምር። በእዳ በስብራት የተሞላ ሀገር ልጆች ከተረከቡ ኑሯቸው እንደኛ በመከራ የተሞላ ይሆናል፣ በችግር የተሞላ ይሆናል። በትናንትና እያላዘነ መኖር መደመር አይፈልግም። ከትናንትና መልካም ወስዶ ዛሬ ሰርቶ እጅግ የላቀውን ማሸጋገር ነው። ያስቡ፣ የትውልዱ ኃላፊነት የዛሬንና የነገን ታላቅነት ለመገንባት የጥንት አባቶች ደምና አጥንት ለከፈሉባት የምትመጥን ኃያልና የምትፈራ ሀገር መፍጠር ነው። ኢትዮጵያ በጣም ረጅም ታሪክ ያላት አገር ናት። እንደውም የሰው ዘር ከነድንቅ ነሽ ጀምሮ እዚሁ በኢትዮጵያ ያለው ስልጣኔ ያለው ታሪክ ያለው የባህል ስብስብ እና በጣም በተለያዩ አካባቢዎች የተለያየ ቋንቋና ባህል የመኖሩ ነገር ይሄ ራሱን የቻለ ሀብት ነው። ወጣቱ የአርበኞቹን ፈለግ በመከተል በራሳቸው ጥረት ህይወታቸውን ማሻሻል፣ አገሪቷም እንድትለማ ያለው ችግር እንዲፈታ፣ ከድህነት ተላቆ ህዝቡ የተሻለ ኑሮ እንዲኖር ብዙ ነገር ማድረግ ይቻላል እና ማስታወስ ያስፈልጋል። በእያንዳንዱ እውነተኛ ኢትዮጵያዊ ልብ ውስጥ የኢትዮጵያዊነት መንፈስ የማይጠፋ ውርስ ነውና ትውልዱ የቀደሙ ጥንካሬዎችን አስቀጥሎ ድክመቶችንም ጠግኖ ታላቅና የምትፈራ ሀገር የመፍጠር ራዕይን ሰንቋል። ምዕራፍ ሁለት የኢቲቪ 57 ዜናዎች ይቀጥላሉ። ሶስተኛው የፓን አፍሪካ የሰርጂካል አህጉር አቀፍ ፎረም ዛሬ ተከፍቷል። ለቀጣዮቹ ሶስት ቀናት የሚቆየው ፎረሙ የጤና ሚኒስቴር ከአፍሪካ ሕብረት ከፓን አፍሪካ የቀዶ ሕክምና ፎረምና ከአፍሪካ ሲዲሲ ጋር በመተባበር ያዘጋጀው ነው። በፎረሙ የ44 ሀገራት የጤና ሚኒስትሮችና ተወካዮች እንዲሁም አንድ መቶ ሀምሳ የቀዶ ህክምና ስፔሻሊስቶች ብሎም የተለያዩ አመራሮች እየተሳተፉ ይገኛሉ። የጤና ሚኒስትር ዶክተር መቅደስ ዳባ እንዳሉት አህጉሪቱ በቀዶ ህክምና ሐኪም ስፔሻሊስቶችና በግብዓት እጥረት እየተፈተነች ትገኛለች። እንደ አህጉር በዘርፉ ያለን አቅም ውስን መሆኑ ሊደበቅ የማይችል ሀቅ ነው። በአህጉሪቱ ያሉት በጣም አነስተኛ ቁጥር ያላቸው የቀዶ ጥገና ባለሙያዎች ናቸው። ከባለድርሻ አካላት ጋር በምናደርገው ውይይትም ያለን የሰው ኃይልም ከሚጠበቀው በታች መሆኑን ዘውትር የምንገመግመው ጉዳይ ነው። የቀዶ ጥገና አገልግሎት መስጫ ክፍሎቻችንና በውስጣቸው የሚገኙት መገልገያ መሳሪያዎቹም በሚገባው ልክ የተደራጁ አይደሉም። ለቀጣዩ ትውልድም እናወርሰዋለን ብለን የምናስበውን አይነት ደረጃ ያለው አይደለም።

ሰዎች በቀላሉ አገልግሎቱን እንዲያገኙ ማድረግ ይገባናል። ተጠቃሚነትን ማረጋገጥ እንዲሁ ቁጭ ብሎ በመወያየት ብቻ የሚመጣ አይደለም። አብረን በመቀመጥ በማቀድ ጉዳዩን ወደ መወያያ መድረካችን ላይ በማምጣት በምንፈልገው ደረጃ አገልግሎቱ እየተሰጠ ነው የሚለውን በጥልቅ በመፈተሽ ነው። በተመቻቸላቸው የመስሪያ ቦታና የብድር አቅርቦት በተለያዩ የስራ መስኮች ተሰማርተው ውጤታማ መሆናቸውን የእንጅባራ ከተማ ወጣቶች ተናገሩ። በአዊ ብሔረሰብ አስተዳደር ዞም በተያዘው በጀት ዓመት ከ61 ሺ በላይ ለሚሆኑ ዜጎች የስራ እድል ለመፍጠር ታቅዶ እየተሰራ ስለመሆኑም ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። ወጣት ገረመው ፈረደ ይባላል። የእንጅባራ ከተማ ነዋሪ ነው። ከአመታት በፊት በአካውንቲንግና ፋይናንስ የትምህርት መስክ በዲግሪ ተመርቄ ስራ ጥሆኜ ቆይቻለሁ ይላል። አሁን ላይ ታዲያ ከተማ አስተዳደሩ የመስሪያ ቦታና የብድር አቅርቦት አመቻችቶለት በዶሮ እርባታ ስራ ተሰማርቶ ይገኛል። የትምህርት ደረጃ የእንጅባራ ዩኒቨርሲቲ አካውንቲንግና ፋይናንስ ምሩቅ ነኝ። ያው ተመርቆ የመንግስትን እጅ ከመጠበቅ የራስን ስራ ፈጥሮ መስራት የተሻለ ውጤት ያስገኛል ብዬ እዚህ ጋ አሁን የዶሮ እርባታ ስራ ላይ ተሰማርቼ እየሰራው እገኛለሁ። ከተማ አስተዳደሩ ሼድ አመቻችቶልኛል። ከዛ ደግሞ ተዘዋሪ ብድር እንዲመቻች አድርጎልኛል። ተዘዋሪ ብድር መቶ ሰላሳ አምስት ሺህ ብር ነው የለቀቀልኝ። ከዛ ቤተሰብ ተጨማምሮ ነው እንዲሰራ እንዲጀምር የሆንኩት። በእንጀባራ ከተማ ልክ እንደ ወጣት ገረመው ሁሉ ሌሎች ወጣቶችም የመስሪያ ቦታ ተጠቃሚ ሆነው በተለያዩ የስራ መስኮች ተሰማርተዋል። በባልትና ውጤቶች ስራ የተሰማራችው ወጣት መሰረት ሽፈራው እንዲሁም በቁርስ ቤት ስራ የተሰማራችው ወጣት ደብረ ወርቅ ደስ አለውም ለአምስት ዓመታት የሚጠቀሙበት የስራ ቦታ ተረክበው ወደ ስራ ገብተዋል። አሁን የተሰጠ ሸድ ጀመሬ አሁን ባልትና እየሰራው ነው የሚገኘው። መንግስት የሰጠ የስራ ቦታ በጣም ደስ ብሎኛል። ከዚህ በፊት ተቀጥሮ ነበር ምሰራው ና በሸፍ ማለት ነው። አሁን ደስ ብሎኛ መንግስት ስለሰጠኝ ይህን ስራ እየሰራ ነው የምገኘው። መስራት ፈልግ ነበር፣ ግን ተከራቶ ለመስራት ደግሞ ትንሽ አቅሙ እጥረት አለን። ተማሪም ስለቆየሁኝ ትንሽ እጥረት ስላለን እዚህ ስራ ጥንትሎ መታወቂያ ወጠን ቆየን። አራት አመት ቆየሁ ዚህ ከዛም በኋላ ምትኑ ሲወጣ ማስታወቂያ ሲወጣ ተወዳደረን አለፍ ነው። ከዚህ በፊት በተለያዩ ድርጅቶች ተቀጥረው ቢሰሩም የሚያገኙት ገቢ ከእጅ ወደ አፍ የዘለለ እንዳልነበር የሚናገሩት ወጣቶች አሁን ላይ ታዲያ በተሰማራንበት የስራ መስክ የበለጠ ውጤታማ ለመሆን እየሰራ ነው ሲሉም ተናግረዋል። ስራው እግዚአብሔር ይመስገን በጣም አሪፍ ነው። ሰው ጠንቅሮ ከሰራበት የተሻለ ውጤት የሚያገኝበት ስራ ነው። በዘርፉ ላይ ማነቆ ቢኖርም የተሻለ ነገ ነገ የመኖ ውድነት ምናምን አለ ያን ተቋቁሞ እየሰራ ወጣት ነገ ውጤታማ እንደሚሆን ምንም አያጠራጥረኝም ብዬ አስባለሁ። ለዛሬ አምስት አመት የተሻለ ግሮሰሪ ወይም ሆቴል ነው እኛ ያሰፉ እንደ ራሴ እቅድ ማለት ነው አድጋለሁ ያለው ብዬ ነው ያሰብኩት። አምስት አመት ጊዜ የተሰጠ የተሰጠን ማለት ነው። እና ራሴ ተለውጬ ለሌላው ደግሞ ማህበረሰብ እንደ እኔ ለሚፈልገው ደግሞ እንሰጣለን። ከአምስት አመት በኋላ ማለት ነው። እስከ አምስት አመት ሰርቼ መቀየር አለብኝ ብዬ ነው እንደዚያ ለወጣቶች የስራ እድል ፈጠራ ትኩረት መስጠት ለድህነት ቅነሳ የተደጋጋ ማህበረሰብ ለመፍጠር ለኑሮ ውድነት ቅነሳና ዘላቂ ሰላምን ለማስፈን ያለው ፋይዳ ከፍተኛ መሆኑን የገለጹት የአዊ ብሔረሰብ አስተዳደር ስራና ክህሎት መምሪያ ኃላፊ ታፈረ ከበደ ይህንንም መሰረት በማድረግ የአዊ ብሔረሰብ አስተዳደር ለወጣቶች ስራ እድል ፈጠራ ትኩረት መስጠቱን ተናግረዋል። በተያዘው በጀት ዓመትም ከ61300 በላይ ለሚሆኑ ወጣቶች የስራ እድል ለመፍጠር ታቅዶ እየተሰራ መሆኑንም ገልጸዋል። ስራ ፈላጊዎቹ በደንብ መዝግበን ምን ጸጋለን የሚለውን ነገር በደንብ ለይተን ወደ ስራ ማስገባት አለብን ብለን ካስቀመጥ ነው አኳያ ወደ አምሳ ሺ አካባቢ አምሳ ሺ ሶስት መቶ ሀያ ሰባት የሚሆኑ ስራ ፈላጊዎችን ወይም የአመቱ እቅዳችንን ሰማኒያ ሁለት ፐርሰንቱን መመዝገብ ችለናል። እስካሁን ባለው ሰባት ሺ አምስት መቶ ሰማኒያ ሁለት የሚሆነውን ስራ ፈላጊ ወደ ስራ አስገብተናል። ለወጣቶች የስራ ማስኬጃ ተዘዋዋሪ ብድር የማመቻቸት ስራዎችን ጨምሮ ሌሎችም ተግባራት ተጠናክሮ እንደሚቀጥሉም ተመላክቷል። ወደ ውጭ ዜና አልፈናል በኒውዮርክ ከተማ ከንቲባ ምርጫ ወጣቱ የዲሞክራቲክ እጩ ዞራን ማምዳኒ አሸንፏል በውጤቱ ካሁኑ በሪፐብሊካኖች ተቃውሞ የገጠመው ከንቲባው ሊወስናቸው ይችላሉ የተባሉ ጉዳዮች በብዙዎች ዘንድ ተጠባቂ ሆኗል በላይ በቀለ ዝርዝር አዘጋጅቷል በዓመት ከ60 ሚሊዮን በላይ ቱሪስቶች የሚጎበኟት የዓለም የንግድ የመዝናኛና የፋሽን ከተማ የቢሊዮነሮች መኖሪያም የአሜሪካም ዋነኛ እስትንፋስ ኒውዮርክ የመጀመሪያውን ወጣት አፍሪካ የተወለደ ሙስሊም ከንቲባ ዛሬ መርጣለች የ34 ዓመቱን ዞራን ማምዳኒ። ማምዳኒን የመረጡ ሚሊዮኖች በኒውዮርክ ጎዳናዎች በደስታ ሲፈነጥዙ ሪፐብሊካኖች በንዴት ጦፈዋል። ፕሬዝዳንት ትራምፕ በጀት ለማቆም ሲዝቱ፣ የፓርላማ አፈ ጉባኤ ማይክ ጃንሰን የማምዳኒ መመረጥ ከተማዋን ከዲሞክራሲ ወደ አክራሪ አስተሳሰብ ያሻግራታል በማለት ተችተዋል። ከህንድ ወላጆቹ እዚሁ አፍሪካ ውስጥ ኡጋንዳ፣ ካምፓላ የተወለደ ስደተኛም የዲሞክራቲክ ፓርቲ እጩ ግራዘመሙ ፖለቲከኛ ፖለቲከኛም የፍልስጤን መብት ተሟጋጅ ዞራን ክዋሜ ማምዳኒ የካበተ ልምድ ያላቸውን ታዋቂ ፖለቲከኛና የቀድሞ ከንቲባም አንድሩ ኩሞን አሸንፎ ለእጩነት ከቀረበ ጊዜ ጀምሮ ሪፐብሊካኖችን እንቅልፍ ነስቶ ቆይቷል ይላሉ ሮይተርስ የጠቀሳቸው ታዛቢዎች። በተለይ አንድ መኝታ መኖሪያ ቤት በወር ከ4000 ዶላር በላይ በሚከራዩባት ኒውዮርክ ከተማ ያለውን የኑሮ ውድነት በወጣቱ ፖለቲከኛ አባባል የከተማ ድህነትን እለውጣለሁ ያለበት ፖሊሲዎቹ የሚሊዮኖችን መራጭ ቀልብ እንደ ሳበ ይነገራል። ኒውዮርክ ታበራለች ብሏል በምርጫው ማሸነፉን ተከትሎ ለደጋፊዎቹ ባደረገው ንግግር ለሁሉም የኒውዮርክ ነዋሪዎች ለመረጡትም ላልመረጡትም በእኩል ለማገልገል ቃል ገብቷል። ከ8 ሚሊዮን በላይ ነዋሪዎች ባሏት ኒውዮርክ ከተማም የአውቶቡስ ትራንስፖርት ነፃ ለማድረግ፣ የቤት ኪራይ እንዳይጨምር ለማገድ፣ ዝቅተኛ ገቢ ላላቸው ቤት ለመስራትና ሌሎች ማሻሻዮች ለማድረግ እቅድ መያዙን ቃል ገብቷል። ከአፉ አይነጥላቸውም የሚባሉትን የኔልሰን ማንዴላን አባባል ዛሬም ደግሞ ብሎታል። እስኪ ጠናቀቅ የማይቻል ይመስላል፣ ሮይተርስ እንደዘገበው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 2 ኤቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ሰዓቱ የቢዝነስ ነው። የቢዝነስ መረጃዎቹን